ይከፋኛል ዝምታን እመርጣለሁ። ከተናገርኩ ከልቤ ነው። በዚህም ሰው ይቀየማል። ማስመሰል ብደሰትም ብናደድም በናደዱ በቃኔ ነው። እቴም በጣም እያስጨነቅሻት እማይሆን ነገር እያረች እንደሆነ ይስጥ ይማለት። አንቺ ሰላም ነው? ወንድም ሰላም ወንድም ፊልም በጣም እያስጨነቅሻ ጥማ ነገር እያረች እየሰማ ያለት ሲጀመር፣ በእነሱ መሀል ለምንድን ነው መግባት ሲያስፈለገው? እኔ መምጣት ቢያንስ ነገሩን ያቀልልሻል። አንድ ስልክ ጥሪ ነው። አንቺን አደለም በዙሪያ ያለውን ሰው አንጠልጥ እየነዥ የሚሄደው እንኳን እህቴ ላይ እንደዚህ ደርሰች ሽቅርና ማለት ነው። ይሄ ደግሞ ማነው ከየት ነው ፈቶ የለቀቁብን? ምን ይመስላል አሁን አንተ በቃ ሴት ልጅ አስፈራራህና ከአንተ በላይ ጀግና የለም ልትባል ማለት ነው። እንዲሁም አልጫ ና አንተ አልጫ ማለት ነው ታውቃለህ። አልጫ ሆኖ ያልበሰለ እንደዛ ማለት ነው። አንተ ስግጥ ያልኩት ሰገጥ ማለት ነው። ሴት ሲጀመር እኔ ሴት ላይ እጄን አላነሳሁም። ከዚህ በላይ ምን ልትሆን ነው አሁን? እኮ በቃ የሆነ ነገር ከሆንሽ በኔ እኔ ነኝ። ኧረ እባክህ ጽጌ ነብሯ አንቀጠቀጠች። ስለምንም ነገር የማትፈራዋ ጀግናዋ ሴት ማለት ነው። እንዲህ አንተማ አልጫ ስለሆንክ እኮ ነው ከሴት ጋር ቆማ አፍን የምትካፈተው ማለት ነው። ሲጀመር ቤተሰብ፣ ቆይ ሰላም ልበላችሁ። ትናንትና ማታ ቪዲዮስ ብለቅኩኝ መልቀቅ አልቻልኩም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ ያንዱ ኤርትራውያን ቤተሰቦች እንዴት ናቸው? ደና ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ የደብሉ ምርቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስኩ የተሰማችሁን ሀሳብ አሴት በኮሜንት እንድትሰጡኝ እያልኩኝ እስኪ ዛሬም ካየሁት ቪዲዮ አንፃር ትንሽ ነገር ለማለት ልሞክር ማለት ነው እቺ መዘዘኛ የጦስ ዶሮ የሆነች ቢጫ አበባ ማነው የምትባለው? ስሟ ስሟ አንቄ ሲጥራውን የስሟንም ራሱ አልተያዘልኝም ማለት ነው። ምንድን ነው ጨራሽ እንደዚህ ምን ነው ጽጌ ያለ ሰው ነው የተፈጠረችው? ዘሬላትም አላችሁ ሳ ምንነው እኔ ብቻ ነኝ ወንድም ያለኝ አልሻንቺ የሆንሽ ቢጫ አበባ ማለት ነው። እንትና ደግሞ አንቺ ሄር ማንሽ ሜሪ ተብዬዋ ዶለዝ ደግሞ አንዴ ጽጌ ቂጥቂጥ አንዴ ከጽጌ ስርስር አንዴ ከዛችኛ ስርስር እያልሽ የአንቺ መዘዝ ነው። ሲጀመር አንቺ ራስሽ መጀመሪያ ልጅቷን ያመጣሻት ማለት ነው። አንቺንሽ ራስሽልሽ ያመጣሻት መጀመሪያ ፊኒፊኒ ስትይ ዳኒ ለዳኒ የምትገባው እሷ ናት የኔ ቆንጆ እያልሽ አልነበር እንደከረምሽው። አሁን ነገ ደግሞ ሄደሽ ከእሷ ጋር ተለጥፈሽ ጽጌን ትወጊያለሽ። ሲጀመር ይሄ የአንቺ ሴራ ነው። እኔ ልቅ ስነግርሽ ማለት ነው፣ ይሄ የአንቺ ሴራ ነው። ጽግሻን እንደዚህ አይነት ነገር ውስጥ ያስገባሻት አንቺ ነሽ። ይሄ ሰውዬ ራሱ በአንቺ ሰበብ ነው የመጣው። ሰው ፊት ኦዲየንስ ፊት አንቺ ወደ ጽጌ የሆንሽ እንዲመስልልሽ ያደረግሽው ነገር ነው። ገባሽ ገባሽ? እኛ እናቃለን፣ የማናውቀው ነገር የለም። ከጽጌ ዞር ዞር ትላላችሁ እያንዳንዳችሁ ማለት ነው። ሲጀመር ጽግሻ አሰማችሁም? ኮስታራ ቆፍጣና ኮ ጀግና ኮናት፣ ጀግና ማለት ነው። አፈጠጠች ባየህ። አንተም እንዳትረሳት ይችን ቀን አንተ ምን እንዳትረሳት። ጽጌ አንድ ነገር ከሆነች ከዛ በኋላ ምን እንደምትሆን ታያለህ ማለት ነው። ዶሮ እግርህን ቀልጥማን ዶሮ ጠባቂ እናረግሃለን። እኔ አንዳንድ ወንዶች ማለት ነው የሆነ አልጫ ሲሆኑ በቃ አይደብራችሁም። ቤተሰብ ማለት ሰው ከሴት ጋር እንዴት በዚህ ልክ ይወዳደራል? ወንድ ሆነ ከአንተ ለእህትህ እንደምትቆረቆር ሁሉ ቢገባ ለህ ጽጌም መቆርቆር ነበረብ። ምክንያቱም ጽጌም እህትና ሴት ልጅ ናት። ያንተ እህት ናት። ሳይመለከታት ካናት መታ ልጥፍ ያለችው የቀድሞ ፍቅረኛ በሚል የተለጣጠፈችው ጽጌ እኮ ህይወቷን እየኖረች ነበረ። ስለዚህ ያንተ እህት እስከመጣ ድረስ ያንተን እህት ልታስወጣ ነው የሚገባው። የጨዋ ደው ደንብ የጨዋ ማንነት ቢኖርህ ኖሮ ጽጌ ላይ መተ ከመደንፋት በፊት እህትህን መክረ ገስጸ ተቆጥተ ታኖር ነበረ። አየህ የብልግና ጥግህ ማለት ነው። ብልግና ነው እንደዚህ ያደረገ። ብልግና ደግሞ ብልግና ነው። ምንም ማድረግ አይቻልም። ተግባባን። ስለዚህ ለብልግና ደግሞ ዋጋ ታገኛለህ። ጽጌን የነካትለት ማለት ነው። እስኪ ውድ ቤተሰቦች ዝም ብዬ አንዳንድ ኮሜንቶችን ላንብብላችሁ። ለጽጌሻ ያላችሁን የጽጌሻ ቤተሰቦች ማለት ትለያላችሁ፣ የምር በአንድ ነው በቃ ጽጌሻን ብቻ ከልቡ የሚወድ እህትህ ሁሉ ነገር ከሆነች ከአስሩ ከመንዘላዘል በፊት ማሰር ነበረብክ። ብሽቅ ዥልጥልጥ ይላል። ትክክል። ሲጀመር ይቺ ሮቶ ሜሪናት ይህን ሰው እያመጣችሁ በትክክል አዎ፣ አንቺ ገብቶሻል። እንደ እውነት ጽጌ ቶሎ ብለሽ ለህግ አካላት አሳውቂ። ምክንያቱም ዛቻው በጣም ያስፈራል። ደግሞ ብቻሽን የትም ቦታ ቢሆን አትንቀሳቀሽ። ጌታ ኢየሱስ በደሙ ይሸፍንሽ። አሜን አሜን፣ በእውነቱ አሜን። ያኢላሂ የማታመጣው ምን ይሄው የማታመጨው የማትወጭው እያለ ይዝታል። እንዴ አይተ አይተን ነው። ጽጌ ሻይኔ ጀግና አራ አሰማቸውም ጽጌ፣ ስትጀመር አሰማውም እሱ እሱ እሱ እሷን አድርስ እንትን ያለው ሲል እሷ ትቀርማለች በክፋት። አልፈልግም ብላለች እስካሁን ድረስ ማለት ጅልጥ ጅልጥ ልጅ አለማን ነው ያ። አራ እናትና አባት ምን ያርም ጅልጥ ና እንጂ አንተ ራስህ እንዴ ሆ ይሄ ልጥ የሆነ ልጅ ምን እያለ ነው የሚለው? ጽጌ ወንድም የሌላት አስመሰልክ። ጽጌ አይዞሽ፣ ሊያስፈራራሽ ነው። አይዞሽ። የጽጌ ደጋፊዎች አለሁ በሉ። አለን፣ አለን፣ አለን። ሰላማዊ ሰልፍ ነው ጽጌ ማለት ነው። እንኳን አይደለም ፊቷ ላይ የሆነች ነገር ሰውነት ላይ የሆነች ነገር ቀርቶ የፀጉር ዘለላ ተነቅራ ብናያት እናሳይለን ማን እንደሆነም ማለት ነው። ወይ ታሪክ። አይዞሽ ጽጌ ሻይ እንዳትፈሪ። የዳኒ መልስ እንጠብቃለን። ዳኒ ደግሞ ሾር ብለህ ኮስተር ብለህ ከጽጌ ጎን መቆም አለበት። አንተ የሆንክ ነገር ነግር ያለሁ ጸጌ መቼ ማሳልፈ እንደማትሰጥ በአም ሹር አሁን በቃ ከፍተኛ ጸብ ሊፈጠር ነው ጋይስ በዚህ ቤተሰብ ውስጥ ማለት ነው። ምክንያቱም ዳኒ በፍጹም ጸጌና በዚህ ልክ ሰው እንዲያስፈራራት ሆነ የሆነ ነገር እንዲያደርጋት አይፈልግም። እውነቱን ስነግራችሁ ማለት ነው። ማንም ክፉ ራሱ የፈለገውን ያድርግ እንጂ ሌላ ሰው እሷን እንዲናቃት ሆን እንዲነካት አይፈልግም። ስለዚህ ዳኒ ደግሞ በዛሬው ዕለት ከፍተኛ ቡጥቡጥ ከዚህ ልጥ ጋራ ያደርጋሉ ማለት ነው። የማነው ዐይነ አውጣ ጽጌ ለህግ አሳውቂ፣ ከሰሹ። የሆነ አደጋ ሊደርስብሽ ይችላል። አዎ ሴት ናት። ሴት እስከሆነች ድረስ እንደ ማንኛውም ሰው ራሷን መከላከል ስላለባት ለህግ ማመልከት አለባት። እውነት ነው። የኔ ወድ ጽጌ ሻዬ ወንድምዬ ጉረኛትዬ ወድ ፋታም የኔ ኩሩ ተያቸው። ከዳኒሻ ከዳንሻ አብሮ አደግሽ እና ከወንድምሽ ጋር ተዳርሽ መስርች የኔ ቅብጥብጥ ሜሪ ሜሪሻ፣ የምር በዚህ ሰዓት እስከ ጽጌ ጎን ስላለሽ አንቺ ደግሞ አልገባሽም፣ ማሬ እሷ ሙድ ነው። ሜሪ መቼም ለጽጌ ጥሩ ነገር አስበም አታቅም፣ ልታስብም አችልም። እኔ እውነቱን ስነግራችሁ ማለት ነው። ከመጀመሪያው ጀምሮ ካያችሁ በቃ ሁልጊዜ የጽጌን እንትን ነው ይዛ መምጣት የምትፈልገው፣ ጽጌ ነው ማጥላላት የምትፈልገው። የእሷ ሴራ ነው ይሄ። ሲጀመር በኛ በሰዎች በኦዲየንሶች ስር እንዳትሰደብ እንዳትወቀስ ስለፈለገች ነው፣ አንዴ ወደዛች አንዴ ወደዛች እያለች የምታለቀልቀው ማለት ነው። ጽግሻ ለአሁኑ በህግ አካል አሳውቂያ፣ በአስቸኳይ እንደ ቀልድ እንዳታዩ፣ ቢቻልሽ መጥሪያ ስጭው። እኔ መክሬሻለሁ። በአደባባይ ነው የዛተው። ራስሽን ጠብቄ፣ እንደ ቀልድ እንዳታዩ የዛተውን፣ አደራ አደራ አደራ ጽጌ። አይዞሽ ግን የልጁ አነጋገር የደበረው ለሴት ልጅ ትንሽ ክብር ምን ክብር አለው ይሄ? ምን ክብር አለው? ለራሱ ስለ ራሱን የሚያከብር እኮ ነው ሌሎችን የሚያከብረው። ወገን ጽጌ እንደ እህት የምመክርሽ አንቺም ሆነ ቤተሰቦች የሆነ ነገር ብትሆኑ ለአድናቂዎችሽ የሳምንት አዘን ነው። ቤተሰቦችሽ አንቺ ቢያጡ ልባቸው ይሰበራል። አንቺም ከቤተሰቦች ብታጭ እንደዛው። ከኔ ህይወት አንድ ነገር ልበልሽ፣ ለወንድ ብለሽ የዕድሜ ልክ ጸጸት እንዳታተርፊ ብትቼ፣ ከእግዚአብሔር ጋር ለማውራት የራስሽ ጊዜ ውሰጂ። ከአንቺ ባላውቅም ወይ ወንድም ተብዬው ዥልጥ ነገር ነህ ነው በጣም ዥልጥ። በእርግጠኝነት ይሄ ባዶ ነው። ሀብት ሊኖረው ይችላል፣ ግን ማንን ምን ማድረግ አይችልም። እጅግ በጣም መሀይም ባዶ ነህ። ያ በትክክል። ዝም በይው ጽጌ፣ እኛ አንበሳ መጣችብሽ አልሄድሽባትም እሷ መጣችብሽ እንጂ አንቺ አልሄድሽባትም እውነት ነው አልጋ ላይ ስትጋደም የት ነበርክ የዛኔ እህትን አትቆጣጠርም ነበር ማፈሪያ ነህ ለህትህ ጠበቃ ስትመጣ ማፈር ነበረብን በእውነት አዎ በእውነት በሳምንት ውስጥ ብራንባር ተሰበረልሽ ብራንባር ሲሰበረላት የት ነበርክ ወንድም ከሆንክ እንዲህ ስብስብ እንድትላት መክራትም ነበር እሰው ባል ላይ ሰው ፍቅረኛ ላይ ጥልጥል ስትል የዛኔ ነበር መያዝ የነበረበት ትክክል ቤተሰብ ላይክ ሼር አድርጉ እንጂ ሰብስክራይብ አድርጉ ዝም ብላችሁ ነው እየሰማችሁ ያላችሁ ለምን ሲባል ይሄ ደግሞ ማን ነው? በግ ጅላጅል። በግድ ነው እንዴ? ልጅ ጽጌን ነው የሚፈልገው ታው እንጂ አሁ በግድ በግድ እንደ ኢትዮጵያ ውስጥ ወንድ ጠፋን? ሌጋይስ በግድ እህቴን ካላገባ እኮ ነው ይሄ ነገር። አሁን ተረድታችሁታል ቤተሰብ? እንዴ ግዴታ ማግባት ያለብህ የኔን እህት ነው እያለ እኮ ነው ያለው ሰውየው። የሚወዳትን ትቶ የኔን አግባ። ይሄ ምን የሚሉት ነገር ነው? ለንግግርህ በህግ ፊት ትጠየቃለህ። ሁሉም ሰው እኩል ነው በህግ ፊት። ስልጣን ህዝብን ማገልገል እንጂ ማስፈራሪ አይደለም። እህትህን ስነ ስርዓት አስተምራት። ፍቅር እንጂ ልጅ ወንድን አይዝም። በትክክል። አዎ ብዙዎች ምን እንደሚያደርጉ ታውቃላቸው የሚመስላቸው ማለት ነው። ብዙ ብዙ ሴቶችን ካያችሁ ባላቸው እንዳይከዳቸው ወይ እንትቷቸው እንዳይሄድ ወይ ፍቅረኛቸው ከፈለጉ በልጅ ይታሰራል ወንድ ብሎ የሚያምኗሉ። ይሄ ስህተት ነው። አንችም አሁን ተንጠልጥለሽ እርግዝና ላይ አልጋ ላይ መጋደምሽ ሳያንስ ተንጠልጥለሽ እርግዝና ላይ የሄድሽው እኮ በልጅ ይዘዋለሁ ብለሽ ነው። ዳኒ ደግሞ ልቡም ምኑም ምኑም ያለው ጽጌ ጋር ነው። በቃ ምንም ማድረግ አይቻልም። እንዴት አብሮ አደግን ሰው እንዴት ለማን ላይ ትሞክሪያለች በዚህ ልክ ማለት ነው። ደግሞ ከአንቺ ከሴቷ ሳያንስ ይሄ አልጫ ወንድምሽ መቶ እንደዚህ ማለቱ። ለማንኛውም ከጽጌሻ ጎንነን ምትሉ በሙሉ ኮሜንት ላይ አለን አለን፣ ከጽጌሻ ጎንነን እያላችሁ ኮሜንቱን አጥለቅልቁት። እኔ ጋ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ጉዞ ወደፊት። እወዳችኋለሁ። መልካም ጊዜ። ቻው ቻው።